እንደዚህ አይነት ባለጌ እንደዚህ አይነት ዘላን ሰው መቀጣት ነው ያለበት። ስለዚህ ይሄ ልጅ ቶሎ ብሎ ለህግ መቅረብ አለበት። አስባችሁታል? እሱ በአስፓልት ላይ እየሄደ ይህንን ንግግሩን የሰማ ሙስሊም ወንድም ትሁን ሴት ቢያገኙት ምን እንደሚፈጠር አስባችሁታል? እንደዚህ ከመፈጠሩ በፊት ፈጥኖ ለህግ ቢቀርብልን። በእምነት ጉዳይ ላይ ምንም ድርድር የለም። በረመዳናችን፣ በዚህ በተከበረው ወር እንደዚህ ሰላም መንሳት በጣም ያስጠላል። ስንት ጨዋ በቃ እምነታቸውን የራሳቸውን አክብረው የሰውን እምነት የሚያከብሩ ህብረተሰብ ባለበት፣ እንዳንተ አይነት ዘላን እንዳንተ አይነት ባለጌ መኖሩ በጣም ይጨንቃል፣ በጣም ያስጠላል። ንግግርህን የሚሰማው ሙስሊም ምን አይነት ስሜት እንደሚሰማው ብታቅ ወላይ ለአዚ እንደዚህ ተናግረህ ዋ መጨረሻ። አሁን ለምን እንደሚሰማው አላውቅም። እኔ ግን ከንግግር በላይ ምን እንደገረመኝ ታውቃለህ? ይህኛ ግን ምን ያህል አዛኝ ነው ያረብ በቃ ምን ያህል አዛኝ ነው! እንደዚህ አይነት ባለጌ ሰዎች ባሉበት ምድር በቃ የሆነ ነገር አለመፈጠሩ አዛኝ ጌታ ነው ያለን። አልሐምዱላ ረብልአለሚን። አንተን ግን ለህግ መቅረብ አለበት። በቃ ልጁ ለህግ መቅረብ ነው ያለበት፣ ለሙስሊሞች ህልውና ሲባል ማለት ነው። አታፍሩበታላችሁ ባይዘ መሐመድ፣ በጣም ነው የምትሸማቀቁበት። ዊ ኖ ዳት መሐመድ የሚያሸማቀቃችሁ አሁን ስማቸው ሲጠራ፣ የኛ ውድ ነቢ የሚሸማቀቀው አንድም ባለጌ ነው ወዲህም ሰላቢ። ስማቸው ሲወሳ ቢሆን የሚያሳፍር ባልያዙ ነበረ። በአለም አንደኛ ደረጃ እና ቁጥር ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? የዚህ የሳዩ ቪዲዮ ስታዩ ምን ተሰማችሁ? የሚያስጠላ ስሜት፣ በጣም የሚያስጠላ የመናቅ መደፈር፣ በቃ መከባበር የሌለበት ባገኘው ይህን አደረገው ነበር። ብቻ ስሜት የተለያየ ስሜት ነው የሚሆነው። አጋጣሚ ሆነና ደግሞ እሱ እንደሚለው ሳይሆን የኛ ነቢይ የኛ ውድ ነቢይ ምን ያህል ቦታ እንዳለን ለመግለጽ እሱ ያለውን ከተናገረ በኋላ ሪያክት እያደረገ በጣም ብዙ ሰዎች ቲክቶክ ይመጀርታል ና አልሐምዱሊላ። እሱ እንዳልሆነው ግን በቃ ከዚህ ሌላ መስማት ንግግሩ በጣም የሚዘገን ነው። በጣም የሚያስጠላው በጣም ብዙ ሰዎች ምሳሌ፣ እኔ ሳላገባ ምንም ሳልወልድ፣ ኢንሻላህ ወንድ ልጅ ቢሰጠኝ መሐመድ እለዋለሁ ብዬ ሁላ ያልኩት እኔም ብቻ ሲሆን በጣም ብዙ ሰዎች የሚመኙት ስሙን ስሙን ያውም ስሙ ማለት ነው እና እኛ ውድ ነቢ ስላለ ነቢ በኛ በሙስሊሞች ዘንድ ምን አይነት ቦታ እንዳለው ብታውቅ እንደዚህ ባላልክ። እኔ ግን አንዳንድ ጊዜ ችግሩ ከመጅሊሱ ነው መስሎ የሚታየኝ። እንደዚህ አይነት ነገሮችን መቀጣጫ በቃ የማያዳግም ነገር መሰጠት ነው ያለበት። ባለፈው የኦርቶዶክስ እምነት የጥምቀት ሰዓት የግቢ ተማሪዎች መሰሉን እማዩን ነገር አድርገው ወዲያው ነው ለህግ የቀረቡትና ትን መቀጣጫ የሆኑት ቢያንስ 24 ሰዓት ባልሞላ ሰዓት ማለት ነው። ስለዚህ ልጅ መያዝ አለበት፣ ለህግ መቅረብ አለበት። እንዳንከባበር እርስ በርስ አብረን እንዳንኖር የሚያደርጉ እንደዚህ አይነት ባለጌ ልጆች ባሉበት ስንት ጨዋ ሰው አለ። ማፍጠሪያ ሰዓት ሲደርስ ስራ ገናንሽ ልገዝሽ የሚል ስንት ሰው አለ። ሙስሊም ክርስቲያን ተጠራርቶ የሚያፈጥርበት ስንት ሰው አለ። እንዳንተ አይነት ባለጌ ሳይሆን በጣም ብዙ ጨዋ ሙስሊም ያልሆኑ ሰዎች አሉ። አንተ እነሱን አትወክልም። እኛ እያልክም አትበል ማለት ነው። ብርጭቆ ወንድም ይባላል፣ አዳማ ነው ይባላል። ግን ተይዞ ለህግ መቅረብ አለበት። በቃ ማያዳግም እርምጃ ሊወሰድበት ይገባል። ጀለቢያ፣ ኢስላሚክ አለባበስ ለብሰው የሙስሊም መገለጫ የሆኑትን ነገሮች ይዘው ሌላ ነገር ማድረግ ምናምን እነዚህ ራሱ በቃ መቀጣጫ ሊደረግ ይገባል። እንዴ ትምህርት ቤት ለብሳችሁ አትግቡ ስንባል ዝም እየተባለ ሂጃባችንን ጀለቢያችንን ተለብሶ እንደዚህ በጣም የሚያስጠላ ነገር ነው እየሆነ ያለው እና መጅሊሱ እንዲህ አይነት ነገሮችን በደንብ ሊቃወምልን ይገባል። በቃ በደንብ ማለት ነው እና ይሄ ልጅ ተይዞ መቀጣት ያለበትን ሊቀጣ ይገባል። ዝም ከተባለ ሌላም ሌላም ነገር ይመጣና ነገሩ የማይበርድ ይሆናል። ስለዚህ ይሄ ልጅ ለህግ መቅረብ አለበት፣ በአስቸኳይ በፍጥነት ማለት ነው። አዳማም ይሁን ብርጭቆም የትም ሰፈር ይሁን ሙስሊሙም ክርስቲያንም ተጋዛችሁ፣ ይህንን ልጅ ለህግ ማቅረብ አለበት። መጅሊሱም ማድረግ ያለበትን ፈጥኖ ያድርግልን። በቃ ካልሆነ ሁሉም እየተነሳ እየፈነጨ ባለጌ ባለጌው ማለት ነው እየተነሳ በፈነጭ ቁጥር እንዴ! ይህንን ልጅ እስኪ ፊት ለፊት ቢያገኙት ሙስሊሞች ምን እንደሚያደርጉ አስባችሁታል? ሌላ ነገር እኮ ነው የሚፈጠረው። ያ ከመሆኑ በፊት ለህግ ቢቀርብ ጥሩ ነው ባይነኝ አስባችሁታል? እሱ በአስፓልት ላይ የሄደ ይህንን ንግግሩን የሰማ ሙስሊም ወንድም ትሁን ሴት ቢያገኙት ምን እንደሚፈጠር አስባችሁታል? እንደዚህ ከመፈጠሩ በፊት ፈጥኖ ለህግ ቢቀርብልን። በእምነት ጉዳይ ላይ ምንም ድርድር የለም። በረመዳናችን፣ በዚህ በተከበረው ወር እንደዚህ ሰላም መንሳት በጣም ያስጠላል። ስንት ጨዋ በቃ እምነታቸውን የራሳቸውን አክብረው የሰውን እምነት የሚያከብሩ ህብረተሰብ ባለበት እንዳንተ አይነት ዘላን እንዳንተ አይነት ባለጌ መኖሩ በጣም ይጨንቃል። በጣም ያስጠላል። ንግግርህን የሚሰማው ሙስሊም ምን አይነት ስሜት እንደሚሰማው ብታውቅ። ላይላ አዚ እንደዚህ ተናግረህ ዋ፣ መጨረሻ አሁን ለምን እንደሚሰማው አላውቅም። እኔ ግን ከንግግር በላይ ምን እንደገረመኝ ታውቃለህ? ምን ያህል አዛኝ ነው ያረብ፣ በቃ ምን ያህል አዛኝ ነው እንደዚህ አይነት ባለጌ ሰዎች ባሉበት ምድር በቃ የሆነ ነገር አለመፈጠሩ አዘንጌታን ያለን አልሐምዱሊላህ ረብልዓለሚን። አንተን ግን ለህግ መቅረብ አለበት። በቃ ልጁ ለህግ መቅረብ ነው ያለበት። ለሙስሊሞች ህልውና ሲባል ማለት ነው። መጅሊሱ ማድረግ ያለበትን ያድርግ፣ የድርሻውን ይወጣ። በያዝነው ረመዳን ዓለምን እያነጋገረ ያለ አንድ ቪዲዮ ነው። በሳውዲው ሼህና እንዲሁም በህንዳዊ ቀን ሠራተኛ መሃል የተደረገ ቪዲዮ ነበር። ነገሩ እንዲህ ነው። በመጀመሪያ የረመዳን ጾም የመጀመሪያው አፍጥር ላይ የጎዳና አፍጥር ህዝቡ ላይ ይጠራል። ታዲያ ህንዳዊ ቀን ሠራተኛም ሊያፈጥር ጾም ያለ አፉ ላይ አንዳች ነገር ጠብ ሊያረግ ከዑመቱ ጋር ቁጭ ብሏል። በዚህ መሃል ነበር የተከበሩት ሼክ መጥተው አጠገቡ ቁጭ ያሉት እሱም በመደናቀው አይታቸው ካለበት ሊነሳ ይሞክራል። ሼሁ ግን ይህንን አልፈቀዱም። እና ጠጋ በል ቁጭ በልም ሲሉት ይታያል። ታዲያ በያዝነው ረመዳን ወቅት አንዱ አንዱን አስቦ ያለው ለሌለው ሰጥቶ የመተሳሰብና የመተዛዘን ወቅት እንደሆነም በእስልምና አስተምሮ ይታወቃል። ምንኛ መታደል ነው ስልጣን ሀብት፣ ንብረት እንዲሁም የኑሮ ሁኔታ ሳይለያቸው በአንድ ላይ እንደዚህ በአፍጥር መገናኘት። ረመዳን ከገባ ዛሬ የመጀመሪያው ጁማ ነው። ለመላው ለእስልምና እምነት ተከታዮች ረመዳን ሙባረክ በድጋሚ ብለናል። በአብይ ጾም ላይ ያላችሁ ኦርቶዶክሳውያን ብትሆኑ ለሀገራችን ሰላም ለሀገራችን አንድነት ምትጸልዩ እናንተም በዚህ ጾም እንድትበረቱ መልእክቴ ነው። ሰላም ለሀገራችን፣ ሰላም ለዓለማችን። ይህ የሚኖር ህይወት ነው። ሰላም።